ይችላሉ ሰዎች እናንተን ለማግኘት ሀብታም እናንተን ለማግኘት አይቸገርም ደውሎ ይጠራችኋል በግ ያመጣላችኋል ድሃ ግን ተሰቃይተዋል አክሰስ የለውም ከመሬት ውጪ በሰርቪስም ሌብነት አለ አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው ከ550ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት፣ መልካም አዲስ ዓመት። አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል። በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቀርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከርሶ የሚጠበቀው 40%ን በ3ት ዓመት መክፈል ብቻ ነው። የቀረውን 60% እስከ 25 ዓመት የሚቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከሀያ ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውለው ለሚመጡ ደንበኞች እስከ 30 ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ ሪል ስቴት። እዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት መሬት አሁንም ይቸበቸባል፣ አዲስ አበባ ውስጥ የሚል ከፍተኛ ስሞት አለ። ማንም ይቸበቸበው መሬት። ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ። ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ ትንሽዬ ልማት ሲጀመር ስም እያወጡ የሚሰለፉ የሚያሳግዱ የሚያግዱ የጠብጡ ልማት ተጀምሮ እንዲያልቅ የማይፈልጉ ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው። እንኳን መኖር ቀርቶ እና መሬት ችግር አይደለም ያለው መሬት ማስተዳደር ነው ያልቻል ነው። እኛ በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቱብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት ሌብነታቸው እና ሀብታቸው እንዲደበቅ ህዝቡን የሚያመሱበት ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው እና ይህ ሊደርሺፕ አሁን ዘጠኝ ወር ስምንት ወር ገደማ ሞልቶታል። እና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው እንደሚያልቅ ጊዜ ነው? ቋሚ ኮንትራት ነው? እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁ ማለት ነው ወይስ ጊዜ አለ ያገብቶን ነው ወይ? ይሰራ ያለነው በየእለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለነው እኛ? ትናንሽ ነገስታት ነው አዲስ አበባ ውስጥ እየፈጠርን ያለነው በየክፍለ ከተማ በየቢሮ የማይነኩ አይነኬዎች ነው ወይስ፣ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራችኋል፣ በግ ያመጣላችኋል። ድሀ ግን ተሰቃይተዋል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንከ ምራ አዲስ አበባን የሚያክል ከተማ ሀብታም፣ ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሀሜትና ለመቧደን መከራው የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታቃላቸው ወይ ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር ሁለት ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት? ወይስ መሬት እየወሰዱ ለሚሰጡ ሀብታሞች ነው ሪል ስቴት እያላቸው ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ነው አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ? ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታየው ናቸው። ለምሳሌ ኮንቬንሽን ሴንተር ሲምሲ ያለ ስንቶቻችሁ ናቸው? ይላችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የሚችል ከእናንተው ስንት ሰው ነው አድዋ ዜሮ ዜሮ ማን ናችሁ ሄዳችሁ ያያችሁት? ምን ላይ ነው ያለው? በጣም የሚደንቀው ነገር ከዚህ ቀደም ይመስለኝ እኔ ሆስፒታል ለመስራት የሚፈልግ ኢትዮጵያ የለም፣ ገንዘብም ችግር ነው፣ ሁሉም ችግር ነው፣ ከውጭ እናምጣ ነበር። ግን አይደለም አሁን የገባኝ ነገር እኛና አንቀን የያዝናቸው እንጂ ሐኪሞች ተደራጅተው የሚደንቅ ሰርቪስ ይሰጣሉ። ለምንድን ነው እነዚህ ሰዎች እኛ ደግፈን ሆስፒታል ከፈለግን ኢንቨስት ማድረግ 10% 20% ወስደን ለምን አብረናቸው ኢንቨስት እናደርጋለን የሚሰራ ሰው ነው ችግሩ፣ ወይስ እኛንን ስራ የሚሰሩ ሰዎች ዘርና ደም ምናምን ስን ቆጥር እየዋል የሚሰሩ ሰዎች እንቅፋት እየፈጠር ነው ያለ? ነው እነዚህን ጉዳዮች ገባ ብለን እንድናይ ነው ካቢኔ የሰበሰቡ ወይ የጊዜው መነጋገር ጊዜውም ፍላጎቱም አሰራሩም የለም። ግን አዲስ አበባ የብዙ ነገሮች ማሳያም የብዙ ነገሮች ብልሽት መፈጠሪያም ስለሆነ ዘሆል ካቢኔውን ሰብሰብ አድርገን ብንነጋገር ይሻላል ለነው የመጀመሪያው ሀሳብ አዲስ አበባ ከተማ ውስጥ ለውድድር ስትቀርቡ፣ አዲስ አበባ የምግብ ችግር፣ የመንገድ ችግር፣ የቤት ችግር፣ የሰርቪስ ችግር የሌለባት ከተማ ስለሆነች ገብቼ ዘና ብዬ ጥሩ ደሞዝ አግኝቼ መኖር ነው ብሎ የመጣ ሰው ከእናንተ ውስጥ ያለ አይመስለኝም። ካለም አድራሻውን ስቷል። የመጣችሁት መከራ የበዛበት ከተማ ስለሆነ እኔ ባለኝ ኤክስፒሪንስ እና ፓሽን ትጉህነት፣ እንደው አስር ፐርሰንቷን እንኳ ብቅንስ ለትውልድ የቀለለ ነገር ይፈጠራል ብላችሁ ነው። እኔም ያለውበት ስራ ስራው በዛ በዛ ስፕሪት ነው እንጂ የተስተካከለ የፊት ስርዓት የተስተካከለ ፓርላማ የተስተካከለ ቀበሌ ካለ ምን ምን እናደርጋለን እዚህ ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎተዋለን፣ ችግርን እንደ እድል የማየት አቅማለን፣ ይሄ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ። መጀመሪያ ስራ ስትጀምሩ እና የተባለው ችግር በሙሉ አለ የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር እማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቋል፣ በቃ አትሰራውም። ስራው ከግል ጉዳይ ጋር መያያዝ የለበትም መጀመሪያ በአንድ ወቅት ሁለት ሰራተኞች በጣም ተማረው የስራ አካባቢያቸው ሌብነት ያለበት ችግር ያለበት ቡድንተኝነት ያለበት እንደው ቢያስቡት ቢያስቡት ለስራ ምቹ ያልሆነ ከባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን፣ ተቀጠርን፣ ልንሰራ እንፈልጋለን። ነገሩ በሙሉ ግን ግራ ነው እና የእርሶ ምክር ምንድን ነው ብሎ ሲጠይቁ ያው የምትሰሩት ለዕለት ጉርስ ነው፣ ከአንድ እንጀራ የሚያልፍ ጉዳይ አይደለም። ስራቹ ለዕለት ጉርስ ነው ብሎ ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር ነው ጣብ የሚያደርጉት። ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው፣ በቂ አይደለም ገለጻው። እና አንደኛው የገባው ለዕለት ጉርስ ምን ትሰቃያለ ብለውኛል አባ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ ቦታ ወስዶ ዘመናዊ እርሻ እያደረገ ከተማንን ስለሚያቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገረኝ እኮ ዝም ብዬ እንደው የረባ ያረባውን ሳይ ስጋጭ ስጨቃጨቅ የኖርኩት ለካ ከአንዲት ጉርሻ የምታለፍ አደለችም እና ኖት ቴክት ፐርሰናል ስራዬን ነው የምሰራው ብሎ ይሄ ነገራትም ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራ መስራት ጀመረ። እና ከተወሰናት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ አድጎ ማናጀር ሆኗል፣ እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል። እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴ እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችንም ሊሳካል እንዴት ይችላል? ይህ ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው። እርስዎ እንደመከሩኝ ለአንዲት እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀምር፣ ተሳካልኝ ይህ ጓደኛ ግን እዛው ቀርቶ ለካ ከእለት ጉርስ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይም ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው ከሁለታችን? የእርሶን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ፣ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ከስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ፣ ዶንት ቴክ ኢት ፐርሰናሊ ነው ያልኳችሁ። እና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል ብለው መለሱ። ስለዚህ ከዚህ ወጥታችሁ ጠቃሚ ነገር ለራሴ የሰራሁ ማለት የምትፈልጉ ከሆነ ዶን ቴክ ፐርሰናል። ምንም የግል ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የጋራ ጉዳይ ነው። እኛ ፓሽን አለን፣ ፍላጎት አለን፣ ኮንትሪቢዩት እናደረጋለን። ሲያልቅ እንሄዳለን። ስንሄድ ግን መልሰን ሪቫይስ እናደርገው የማይጸጽት መሆኑን ማወቅ ብቻ ነው። ሁለተኛው ከዚሁ ጋር የሚያያዘው ኔጌቲቭ እሳቤ፣ ህዝቡ እየጮኸ ነው፣ ሶሻል ሚዲያ እየጮኸ ነው አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ምንድን ነው እዚህ ጩኸት መካከል እኔ የምትሰቃየው ትርፉ ምንድን ነው? ይሄ ነገር የሚልም እንድምታ ለኔጋቲቭ እሳቤው ኮንቴነሩን ቀይሩት። ለምሳሌ ስድስት መቶ ሺህ ህጻናት በቀን ሁለት ጊዜ እየመገባችሁ ከሆናችሁ ስድስት መቶ ሺህ እናት ወይም ሁለት ልጅ ካላት ሶስት መቶ ሺህ እናት ስትምርቃችሁ ትውላለች ማለት ነው። አሉ በየጓዳው በትክክል ችግራቸው ሲታበስ የሚያመሰግኑ እሱን ግን አብዙት። እናንተ አመስጋኝ እንዲበዛ ስራዎቻችሁን ደጋግማችሁ መልካም ነገር በመስራት ስራው ራሱ አፋውቶ እንዲናገር ማድረግ ያስፈልጋል። ለምሳሌ ህዳሴ ተሸጠ ተባለ። እኔ ህዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ ግን ምንም ብለፋ ውሃ ሊያስቆም ተሸጠ የሚለው ዜና በደንብ ተነገረ ብዙ ሰው ገዛ ኧረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም አለመሸጡን ዲስፕሩቭ ለማድረግ ውሃ ያዝኩ ስለዚህ ውሃ ተይዞ ስለማያቅ ውሃ መያዝ ብትፈልጊም ባትፈልጊም ትልቅ ማይልስቶን ነው ውሃ ከተያዘ በኋላ ብዙ አቃቂ ሊወጣ ሲሞክር በሚቀጥለው ዓመትም ውሃ ያዝኩ በሚቀጥለው ዓመት ውሃ ያዝኩ ማለት አማውንቱ ጨመረ ማለት ነው ግድቡ ቁመቱ የበለጠ ሬዝድ ሆነ ማለት ነው። አደገ ማለት ነው። ዝም ብሎ ውሃ እያዘ አሁን በዚህ ዓመትም ህዳሴ ህዳሴ ይባላል። ውሃም እንይዛለን። ሁለተኛ ተርባይን እናስገባለን። ይቀጥላል ስራው። ከዛም ይሆናል ህዳሴ ራሱ አፍ አውጥቶ ይናገራል። እኔ ያልናገርለት እንዴት ይናገራል? ለምሳሌ ከለውጡ በፊት አዲስ አበባ ውስጥ የመብራት ሺፍት የተለመደ ነው። አንድ ሳምንት አንድ ሳምንት አንድ ሳምንት አሁን ጠይቃችኋል? ለምን ቀረብላችሁ ሺፍት? ለምን ቀረብ ጠይቅ ወሰዳታ እሷን ከወሰደ ሽፍት አይጠይቅም። አዲስ ጥያቄ ይጠይቃል። አዲስ ጥያቄ መጠየቁ ለአዲስ ነገር እንድንዘረጋ ያደርገናል እንጂ ያን ስለሰራውልህ አፈን ዝጋ እንደዛም አይባልም። ግን ሽፍቴን ለማሆን ሺፍትን ያስቀረ ነው በደሊቨሪ በስራ ነው እንጂ የኤነርጂ ፍላጎት ስለቀነሰ አዳዲስ ኩባንያዎች ላተፈጠሩ አይደለም። እና ንጽጽሉ ከራስህ ጋር ካልሆነ ኮንቴነር እየቀየርክ የማታይ ከሆነ ስራ አይሰራም። አሁን ምታደርጉት ለጊዜው በአራት ክፍል ቲሙን ጥራቱ ከተሰጠው ሁለት ሶስት ካቢኔ ጋር ኤክስ የሚባል ክፍለ ከተማ ይሰጠዋል። ጃንጥራር ከሚመደብለት ሁለት ሶስት ኮሚቴ ጋር ዋይ የሚባል ክፍለ ከተማ ይሰጠዋል። መለስ ከሚመደብለት ሰው ጋር እንዲሁ ክፍለ ከተማ ይሰጠዋል። ዘን አዳነች ደግሞ አንድ ክፍለ ከተማ ትይዛለች አራት ካቢኔውን ደልድሉት እዛ ውስጥ። ከ550ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት። አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል። በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ፣ ከእርስዎ የሚጠበቀው 40 ፐርሰንቱን በ3 አመት መክፈል ብቻ ነው። የቀረውን 60 እስከ 25 የሚቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከሀያ ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውሎ ለሚመጡ ደንበኞች እስከ 30 ፐርሰንት ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ ሪል ስቴት። ከሰኞ እስከ ሐሙስ ስራችሁ ተመርጣችኋልና፣ የአዲስ አበባ መስተዳደር ከንቲባ ምክትል ከንቲባ ምናምን ናችሁ። ከሰኞ እስከ ሐሙስ ማገልገል አለባችሁ ህዝቡን እዚህ አርብና ቅዳሜ ግን ክፍለ ከተማ ትሄዳላችሁ። ቢሮችሁ እዛ ነው፣ ውሏችሁ እዛ ነው። አንድ ቀን አንደኛ ወረዳ፣ አንድ ቀን አንደኛ ወረዳ፣ አንድ ቀን አንደኛው ቀበሌ። እስቲ መጀመሪያ በተሰጣችሁ ክፍለ ከተማ ውስጥ ሰርቪስ አሻሽሉ። እስቲ የመሬት ምዝበራውን አጥርታችሁ እርምጃ አውሰዱ። እስቲ ሌቦችና መልካም ሰራተኞች ለይታችሁ መልካሞችን አሳድጉ መጥፎቹን ደግሞ አግልሉ። በክፍለ ከተማ ሂዱና ወደ ችግሩ ችግሩን ፍቱት። ችግሩ ባስና ታክሲ ይዞ እናንተ ጋር ሜር ኦፊስ ከሚመጣ ክፍለ ከተማ ሂዱ። እናንተ በየክፍለ ከተማችሁ ስትገቡ ምትሰሯቸውን ስራዎች ቀለል አድርጌ ላንሳላችሁ። አንድ ዳቦ መጀመሪያ በፕራይቬት ሴክተር ሸገር ዳቦ የሚባል ጀመርን። በኋላ ደግሞ በእርዳታ ዳቦ ፋብሪካ ተሰሩ። አዲስ አበባ ላይ አምስት ስድስት ብትሰሩ በጣም ብዙ ችግር ይቀንሳል። አምስት ስድስት የግድ ሳይዞ እንደ ሸገር መሆን እንደ ብርሃን መሆን የለበትም፣ አነስ አነስ ያለ ቢሆን ማለት ነው። ሁለተኛ የከተማ እርሻ አይደለም የጓሮ እርሻ። አዲስ አበባ ራሱን ለመገብ ከበቂ በላይ ቦታም ውሃም አለው። የጓሮ እርሻ በመለስ ክፍለ ከተማ ውስጥ የጓሮ እርሻ ዛሬ የት እንዳለ ከሁለት ሶስት ወር በኋላ የት እንዳለ በአካል ሄጅ ማየት ይፈልጋል። ስንት ሌባ ገምግሞ በክፍለ ከተማው ከለየ በኋላ ለዋናው ኮሚቴ ያቀርብላቸዋል። በእኔ ክፍለ ከተማ አስር ሌባ አግኝቻለሁ ብሎ ያቀርባል። ብቻውን እንዳይወስን። በእኔ ክፍለ ከተማ በእያንዳንዱ ጓሮ መደብ አሰርቻለሁ፣ እርሻ አሳርሻለሁ ይላል። በእኔ ክፍለ ከተማ ያለው ሀብታውን አስተባብሬ ዳቡ ፋብሪካ ሰርቻለሁ ይላል በእኔ ክፍለ ከተማ ካለው ሥራ ውስጥ የአቅርቦት ችግር ስላለ ሶስት መኪና አስገዝቼ ከአሰላ ከባህር ዳር ከምናምን ስንዴ አምጥቻለሁ ይላል እዚህ ከሌለ አምጡ ካለበት አለ ስንዴ አሁን አሁን ዛሬ እንኳን እየተዘራ ነው ሰከንድ ራውንድ ባሌ ብትሄድ በሙሉ እየታረሰ ነው ያለው ዛሬ አሁን ክረምት ደግሞ 1 ሚሊዮን ሄክታር እናስገባለን የጀመርነው ሳይቋረጥ እየገባ ነው ያለው ለምንድን ነው ታዲያ ስንዴ የማይናገረው? ያላቸው እንደሆነ ዋጋው ዝቅ ብሎ በየቦታ አቬለብል ሆኖ ኤክስፖርት አርገን ራሱን መናገር አልጀመረም። እኛ እናውቃለን ለውጡ፣ ስንዴው ግን ራሱ ማውራት እስኪጀምር ድረስ መቀጠል አለበት እንቅስቃሴው። አቅርቦትም በዚህ መንገድ ማድረግ የእሁድ ገበያ ቅድም ያነሳቸው አዳነች በመለስ በጥራቱ በጃንጥራር ባዳነች ከተማ ውስጥ ምን ያክል ሰፋ የሚለውን በሚቀጥለው ግንገማችን ነው ያለ። ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒክአፕ እየነዳ ነው ትቀይሩ አዲስ አበባ የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክ እና በስብሰባ ማዕት ታጅበህ እንደዛ አይሆነ አሳዩ ክፍለ ከተማ ገብታቸው አሁን፣ ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። ማዕድ ማጋራት፣ ማዕድ ማጋራት፣ በእያንዳንዱ ክፍለ ከተማ ያሉ ሆቴሎች፣ ያሉ ምግብ ቤቶች፣ ሻይ ቤቶች ከተረፋቸው ነገር ፕሮፐርሊ ቢያካፍሉ ስንት ሰው በልቶ እንደሚያድር መገመታ ትችሉ። ሁሉ አይሁን ግዴ ለማንሽ ማምሽ መግቡ እና የማንችለውን ቀስ እያልን ደርስበታል በእናንተ ክፍለ ከተማ ማዕድ ማጋራት ካልቸር ይሁን። ልክ ህጻናት እንደመገባችሁት ማለት ነው። አሁን ከአስራ አምስት ሀያ ቀን በኋላ አዲስ አበባ ውስጥ የአቅም ደካሞች ቤት ማፍረስ እንጀምራል። ለክረምቱ ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት የሚሰራበትን ለአዲስ አበባ ከተማ ከ15 እስከ 20 ሚሊየን አሎኬት አድርጌ ያለው አንድ 20 30 ፋሚሊ ቤት ለመስራት አስተባበር፣ አስር ሰው አምስት ሰው ቤት ስራ አፍርሰ። እነሱ አሮጌቶች ዝም ብሎ የሚተኙ እንዳይመስል፣ ማታ ማታ ዝናብ ሲቀርላቸው ስምህን፣ ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እሱን ሳታደርግ ስለ ሃይዌይ ብናወራ፣ ስለ ምናምን ብናወራ ምን ዋጋ አለው? የድሃ ቤት አፍርስና ስራ በጀቱ ባይበቃም ለምነ ስራ፣ አስተባብረ ስራ። አሁን እዚህ ያለ ካቢኔ ሃያ